ወደ ሀገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ቅዳሜ ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት በአማራ ሚዲያ ኮርፖሬሽን የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል ከፍልሰት መልስ ስለሚገጥሟቸው የሕይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል ይወያያል፣ እንዲሁም የእናንተን ልምዶች ወደ እናንተው ያደርሳል። ወደ ሀገር ቤት እንዴት ከረማችሁልን ውድ አድማጮቻችን በቀጠሯችን ተገናኝተናል እናንተ አዲሱን ወደ ሀገር ቤት የተሰኘውን ፕሮግራማችንን ለመስማት ዝግጁ ናችሁ አንድ ሁለት እያልን ይኸው ዛሬ ወደ ሀገር ቤት የተሰኘውን ፕሮግራማችንን ወደ እናንተ ማድረስ ከጀመርን ስድስተኛ ሳምንታችንን ይዘናል እናንተም በተሳትፏችሁ ቀጥሉበት ፍልሰትንና ከፍልሰት ተመላሾችን የሚመለከት አዲስ መረጃ እንዲሁም ይህ ቢቀርብ ብላችሁ የምጠቁሙት ካለ እኛ ለመቀበል ዝግጁ ነን የእናንተ ልምድና ተሞክሮ ለሌሎች ይጠቅማልና ሁሌም እየደወላችሁ አለው በሉ። የተንቀሳቃሽ ስልካችን ቁጥር 0944 08998 ነው፣ ደውሉ አጭር የጽሑፍ መልእክትን መላክ ትችላላችሁ። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። ወደ ሀገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን የህይወት ልምድ ገጠመኞችንም ጭምር ወደ እናንተ እናደርሳለን። ሁሌም አብራችሁን እንደምትሆኑ እምነታችን ነው። ወደ ሀገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናካፍላቸዋለን። ፕሮግራማችንን በተመለከተ ያላችሁን ሀሳብ፣ አስተያየት በ0944 088998 ላይ በመደወል ወይም አጭር የጽሁፍ መልክት በመላክ አድርሱ። ወደ ሀገር ቤት የተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን ህይወት ይዳስሳል። በዚህ ፕሮግራም የተለያዩ ተሞክሮች ወደ እናንተ ይደርሳሉ። በልዩ አቀራረብ ባለሙያዎችንም እየጋበዝን ፍልሰትን በተመለከተ ሙያዊ ገለጻዎችንና ሳይንሳዊ መረጃዎችንም ወደ እናንተ ወደ አድማጮቻችን ጆሮ እንዲደርስ ሁኔታዎችን እናመቻቻለን። እናንተ ውድ አድማጮች ፕሮግራማችንን በተመለከተ ምን ሀሳብ አስተያየት አላችሁ? ደውላችሁ አሊያም በአጭር የጽሑፍ መልእክት አሳውቁን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ሁሌም አብራችሁን ሆኖ የማይሰለቹ ልምዶችንና በርካታ መረጃዎችን ትሰማላችሁ። እንግዲህ ውድ አድማጮች በፕሮግራማችን ዘና እያደረግናችሁ በርካታ ቁም ነገሮችን እናስደምጣቸዋለን። ስለዚህ ከዛሬ ጀምሮ ለእናንተ ለአድማጮቻችን የምናደርሰው ምርጥ ድራማ አዘጋጅተናል። የንጋት ኮከቦች ይሰኛል። የድራማው ጸሐፊ አነለይ ጥላሁን ይባላል። ዘና እንደምትሉበት እምነታችን ነው። ወደ ድራማው ከመሄዳችን በፊት ግን መደበኛ ስላልሆነ ፍልሰት በተመለከተ አንድ መረጃ ላቅርብላችሁ እና ዛሬ ወደሚጀምረው አዲሱ ድራማችን እናልፋለን። በነገራችን ላይ መደበኛ ያልሆኑ ፍልሰተኞች በዋናነት የጉዞ መነሻ የሆኑት የሀገራችን ክፍሎች ትግራይ፣ አማራ፣ ኦሮሚያ፣ ደቡብ ኢትዮጵያ፣ ማዕከላዊ ኢትዮጵያ፣ ሲዳማ ክልል ሲሆኑ በጉዞ ወቅትም ሎጊያን፣ ሰመራን፣ ባህርዳርን፣ ጎንደርን፣ ኮምቦልቻን፣ መተማን፣ አሶሳን፣ ድሬዳዋን፣ አዳማን፣ ሻሸመኔን፣ ሞያሌን፣ ጅጅጋን ቶጎ ጫሌንና ሁመራን ጨምሮ በርካታ መተላለፊያ ከተሞችን አቋርጦ ያልፋሉ። እንዲሁም የተለያዩ የቪዛ አይነቶችን እንደ ሽፋን በመጠቀም በቦሌ ኤርፖርት በኩል ወደ ተለያዩ መዳረሻ ሀገራት ይጓዛሉ። በተጨማሪም አዲስ አበባ እንደ ሌሎች ከተሞች ሁሉ መደበኛ ባልሆነ ፍልሰት ለመጓዝ ለሚያቅዱ ፍልሰተኞች መተላለፊያ በር ስትሆን ፓስፖርትና ቪዛ ለማግኘት እንደ ማዕከል ሆና የምታገለግል ከተማ ናት ሲል ያገኘሁት መረጃ ያስረዳል። እንግዲህ እነዚህ ሁሉ የጉዞ መስመሮች መደበኛ ባለመሆናቸው ተጓዦቹን እጅግ ለአደጋ እና ላልተፈለገ የገንዘብ ብክነት ያጋልጣቸዋል። እስኪ ድራማውን ጀባ ልበላችሁና በድጋሚ እንገናኝ። የንጋት ኮከቦች የኔ ነሽ ሌላ አንቺን እኮ ነው ገብቶኛል ገብቶኛል ነሽ ሌላ ሂጂ ወደ ሌላ አንቺ ከድመት ጋር ጭራ መቁላት ምን ይሉታል አሁን ቶሎ በይና ሂጂ እና የላሞቹን ጋጣ አታጸጅም እንዴማ ግማቱን አልቻልኩትም አፍንጫን እያፈነኝ ነው ነገርኩሽ ዋ ፊትሽን በበት እንዳለጠልጠች እንዴማ፣ ይህን ነገር ልለምዶ አልቻልኩም። አንቺ ምንድን ነው የምትዩ? እንስሳት እኮ ቅዱስ ናቸው። ብትነኪ ምን ትሆኛለሽ? አይገልሽ። አየሽ፣ የሰው የሆነ ነገርን መንካት ነው መጥፎ። አልገባኝም። ሄዲያ፣ ድሮስ መች ይገባሻል። ወዝጋባ ልቡልቅ። ልቅ፣ ሂጂ፣ ሂጂ፣ ተይ እንጂማ ወይ እረ በሞትኩት እንጀራ ያረራ እሺ እንደው ይቺ ልቡ ልቅ ልቤን አጠፋችሁ። እማ አንቺማ እሺ፣ ምን ሆነሽ ነው ልጄ? ይሄ ያደግሽበት ጓሮ ነው ዲ ምንም አይልሽም። አትጆይ በጣም ቆሽሽ ሆልኩማ፣ ተጠጥቶ ማያውቅም። እንዴ ምን ትጠይቅኛለሽ? ያንቺ ስራ መሰለኝ። የከብትበትን መጥረግ ነው የኔ ስራ። የኔ ልጅ ባይሆን ልሽ ነው እንጂ ይሄ ቀላል ስራ ነው እንዴ? ይኸው ልሽ እስካሁን ትጨርሹው ነበረ። ለማን ጎደው ይሆናል። ይህን እዚህ ጋር ላስቀምጠውማ። ሽ ይህ በዚህ አይነትማ የድሮ ኩበት ለቀማ ቀርቷል ማለት ነው። አልቀረም። ምጣዴ በጣም ግሏል ልጄ። አቤትማ። እንደው እንደው በአባትሽ ወገን በኩል እንደ ወንድ አይገኝም ይሆን ለማን ለኔ ደግሞ ለዛ መንደር ወንድ ማናቸውም ደስ አይሉኝ አሁን ያ ማን ነው የማማ ጭልፊት ልጅ ይ ማን ስሙ ማን ያረጋል ሱ አውሱ በቀደምለት ከብቶቹን ላሰማራ ሰውታ ባጃጅ እያነዳ ሲያልፍ አፍንጫዬን አይሰነጥቀው መስልሽ? ምን ነው እንዴ የሰውነቱ እውነቴን ነውማ እንዴ ዬ በእርግጥ የነሱ ቤተሰብ ስራ ሰዎች ናቸው። ስራ ሌላ፣ ንጽህና ሌላ። ባጃጅ እየሰራ ጽናቱን ቢጠብቅ ምን አለበት? ልብሽ አልከጀለው? እን እስኪ እውነትን ንገሪ። እኔ የዚህ አካባቢ ወንዶች ልቤ ውስጥ የሉ። በዛ ላይ አማሙን አልተሻለኝም። ወይ ወይ ወይ ወይ አረ ወይኔ እንጀራው አረረ። እስቲ ሮጥ በይ ሮጥ በይ፣ በልጅ እግርሽ ፍጠኝ ፍጠኝ፣ እየሸተተኝ ነው። ፍጠኝ እባክሽ ፍጠኝ። እማ አልፋበት እንዳደፊበት ምጣዱን ትሰብሪያለሽ። አረ እባክሽ ክፈችው እንጂ ክፈችው፣ እንዳይቃጠል። ወይ ወይ ወይ እሳቷ አስጠጋማ፣ አልቻልኩትም። እንዴ ቆይ ቆይ ቆይ የኔ ልጅ እኔ ከፍተዋለሁ። እሺ ዞር በይ ዞር በይ እስቲ ዞር በይ። ዮሬ የለውም ፍሬ የሚባለው ለዚህ ነው፣ አሳረርኩት። እማኔ ይበለዋለሁ የደረቀ እንጀራ በጣም ነው ደስ የሚል። ኧረ ተይኝ እባክሽ፣ ሰሞኑን በተደጋጋሚ እየያዘብኝ ነው ከማሰሻ አሁን እንዴማ፣ እንዲህ ለማባበል ጥረት አደርጋለሁ፣ ግን ምንም አልተግባባንም ከምጣዱ ጋር። ይህን ያህል አስቸግሮሻል? ኧረ ተይኝ ፀሐዬ፣ አመሉ ከፋብኝ፣ እንጀራ አልወጣልኝ አለ። እንደው ባለፈው የበላነው እንጀራ ረዴስ ሳይኖረው ኮቾሮ ይመስል ብጥስጥፍ አላለቀ ይሄው ዛሬ ደግሞ ቂጣ የመሰለ እንጀራው በዛ ላይ ምጣዱ ላይ ልቁቁ ይላል። እንጀራ ነገር አስቸጋሪ ነው። ምን አልሽኝ ልጄ? የኑሮ ነገር አስቸጋሪ ነው እያልኩ ነው። እውነትሽን ነው ፀሐይ። አንቺን ከመውለዳችን በፊት ካባትሽ ጋራ ከባድ የድህነት ኑሮ አሳልፈናል። አንድ ቀን ታዲያ ምር ሲለኝ ኑሯችንን ለመቀየር የተገኘውን ስራ ስራ ብዬ የጠየኩት እንደው ሲተክስ ቆየና፣ ምን ታረጊዋለሽ አንቺን መግብ ስል የተከልኩት ዱባ ተስቦ ተስቦ እዛ መንደር ገባ አለኛ። አባትሽ እንደዚያን ጊዜ ተስፋ ቁርጦ አይቼው አላቅም። ለነገሩ በሬዎቻችን ባይሞቱ ኖሮ እኛም ከተማ እንገባም ነበር። ኑሮአችን ይበልጥ ምስቅልቅሉ የወጣው ከተማ ከገባም በኋላ ነው። የቤተሰባችን ሕይወት መመሰቃቀል ዋናው ምክንያት የበሬዎቹ መሞት ነው። እሱ ነው። ከሞቱ ይኸው አራት አመት ሊሞላ ነው። እውነት ግን ያልገባኝ ነገር አለ። ምንድን ነው እሱ? አባዬ፣ አንቺን መግብ ብዬ የተከልኩት ዱባ ተስቦ ተስቦ እዛ መንደር ገባ አለኛል ሹ ምኑም ነው አጎትሽ ያባትሽ ወንድም ስንጋባ በስጦታ የጎጆ መውጫ ብሎ አንዱ ይፈን ይሰጠናል። እሺ በሱ እየተቀናቸን ለሁለት አመት አካባቢ አደረሰ ነገር ግን ኑሯችን ከእጅ ወደ አፍ የንጋት ኮከቦች አንችን መግብ ስል የተከልኩት ዱባ ተስቦ ተስቦ እዛ መንደር ገባ። እናትና ልጅ የሆድ የሆዳቸውን ማውጋት ጀምረዋል። እናት ለልጇ ያሳለፈችውን ሕይወት እያወጋቻት ነው። ለመሆኑ የልጅቷ አባት ወንድም ለጎጆ መውጫ ብሎ በሰጣቸው ወይፈን እያቀናጁ ለሁለት ዓመት ቢያርሱም ኑሯቸው ከእጅ ወደ አፍ እንደሆነ እናት ለልጇ እየተረከችላት ነው። ታሪኩ ወዴት ያመራ ይሆን? ሳምንት ይቀጥላል። ለፍልሰት የሚዳርግ ውሳኔ በርካታ እርስ በእርሳቸው ተመጋጋቢ የሆኑ የስነ ህዝባዊ፣ አካባቢያዊ፣ ኢኮኖሚያዊ፣ ፖለቲካዊ እንዲሁም ማህበራዊና ባህላዊ ምክንያቶችን ያካተተ ነው። እነዚህ ለፍልሰት መንስኤዎች ሊሆኑ የሚችሉ ምክንያቶች በግለሰብ ደረጃ ወይም ደግሞ በቤተሰብ ደረጃ በከፍተኛ ሁኔታ የሚንጸባረቁ መጠነ ሰፊ እንቅፋቶች ወይም አስቻይ ሁኔታዎች ሊሆኑ ይችላሉ። ከሀገራችን ነባራዊ ሁኔታ አንጻር ድህነት፣ ስራ አጥነት፣ የእርሻ መሬት እጥረትና እጦት እንዲሁም ሌሎች የሀብት እጥረቶች ሰዎች ወደ ፍልሰት እንዲገቡ ከሚያስገድዷቸው ዋነኛ ምክንያቶች ይጠቀሳሉ። እናንተስ የፍልሰት ገጠመኛችሁና ምክንያታችሁ ምንድን ነው? እስኪ እየደወላችሁ ንገሩን። እኛ አንድ ታሪክ ልናስደምጣችሁ ተሰናርተናል። ይህቺ ወጣት የፍልሰት ገጠመኛዋንና ታሪኳን እንዲህ አጫውታኛለች። ስሟን በማስቀደም ውይይታችንን ጀምረናል። ተጋበዙልኝ። ኤልዳና አራጌ ይባላለሁ። ሰሜን ወሎ ሀብሮ ወረዳ ቀበሌ 15 ኗሪ ነው። ኤልዳና እዚህ ቀበሌ እስከ አስረኛ ክፍል ተምራ ከዛ ወደ ስደት ዓለም ወደ ሳውዲ አረቢያ ሄዳ ስትኖር የነበረች ሴት ነች። ስንት ዓመትሽ ነው አሁን? 24። መቼ ሄድሽ ወደ ስደት? 2016 ህዳር ። እንዴት ሰማሽ እስቲ ስለ ስደት? ስደት ያው ብዙሃኑ ነው የአካባቢያችን ነዋሪዎች በስደት ስለሆነ የሚተዳደሩት የሰፈር ልጆች፣ ጎረቤቶች፣ አብረዎች የሚማሩ ክላስሜቶችሽ ሲሄዱ የሆነ የመሄድ ሀሳብ እንትን ይለብሻል። ልክ እንደ ነፍሱ መሆን ትፈልጋለሽ፣ እና በዛ ምክንያት ነው ወደ ስደት ይሄድኩትኛል። ትምህርት ቤት ጓደኞችሽ ነው የሰማሹ ማለት ነው አሁ ታላቅ ሚዛ ነበር ምትሮረው። እና ብዙሀኑ የአካባቢያችን ነዋሪዎች እንደነገርኩሽ በስደት አለም ስለሚተዳደሩ በቃ እንደነሱ መሆን ትፈልጋለሽ፣ እነሱ ያረጉትን ማድረግ ትፈልጋለሽ። ከዛስ ምን አረግሽ? እንዴት እንቅስቃሴ ማድረግ ጀመርሽ? ከዛ ፓስፖርት ፕሮሰስ ጀምሬ በኤጀንሲዎች ወደ ሳውዲ አረቢያ ፕሮሰስ ጀመርኩ ማለት ነው። ከዛ ቪዛ መጣልኝና ወደ ሳውዲ ሄጄ ለሶስት ወር ያክል ስራ አልነበረም፣ ቢሮ ውስጥ ነበርኩኝ። ቢሮ ነው ሶስት ወር ጊዜ ያሳለፍኩትኝን። የቢሮ ህይወት በጣም ከባድ ነው ከምል ሳውዲ ኤጀንሲዎች ቢሮ ማለት ነው። እና እዛ ነበር ያሳለፍኩት ከሶስት ወር በኋላ ነው ስራ የጀመርኩትኝን ስራ ገብችም፣ ደግሞ አልተመቸኝም ነበረ። ሴትዮዋ በጣም መጥፎ ነበረች። ምግብ አይሰራም። በሶስት ቀን አንዴ ወይም ደግሞ በአራት ቀን አንዴ ነው ቤት ምግብ የሚኖረው። ከዛ እሷ ቤት ሁለት ወር ቆይቼ ድጋሚ ወደ ቢሮ ተመለስኩኝ። አልተመቸሽም ስራ ውስጥ ምን ምን ነበረ ስራ? እኔ ጽዳት ነው ምሰራው ጽዳት ብቻ እና ከሁለት ወር ተመልሼ ድጋሜ ሁለት ወር ቢሮ ቆይቼ እንደ አዲስ ነው ሌላ ቤት ስራ የጀመርኩት፣ ሁለተኛ ቤት ማለት ነው። እና እዛም አብራኝ የምሰራ ጓደኛ ነበረችኝ። ከእሷ ጋር ነበር ተጋግዘን የምንሰራው። ከዛ አንድ አመት እንደቆየን ከኮንትራት ቤት ጠፍተን ውጭ ላይ መስራት ጀመርን። ለምን ጠፋችሁ? ቤቱ አይመችም። ምን ምንድን ነው የማይመቸው? ምግብ ነው ወይ ስራ ይበዛ? አይ ምግብ አለ እሷ አብራኝ የምትሰራ ልጅ ስለሆነ የምትሰራው ምግብ ለእኛም ጨምራ ስለምትሰራ ምግብ አለ፣ የምግብ እጥረት ምናምን የለም። ስራ ብዛት አለ፣ የረፍት ሰዓት የለንም። ጠዋት አንድ ሰዓት ተነስተን ለሊት ሰባት ሰዓት ላይ ነው የምንገባው። የእንቅልፍ ሰዓትና የረፍት ሰዓት ብዙ የለንም። ሰዎቹ ደግሞ አስራ ሰባት ስለነበሩ ስራ በጣም ቢዚ ስለምንሆን ነው እና ሴትዮዋ ትንሽ ጸባዩ ከባድ ስለሆነ ነበር የወጣ ነው። ምን ምንድ ነው የምትሰሩት? ጽዳት ስትል እኔ ጽዳት ነው የምሰራው፣ ልብስ ማጠብ፣ መተኮስ፣ ሙሉ ቤቱን ጽዳት፣ ሽንት ቤቶች ሁሉንም የጽዳት አገልግሎቶች፣ እነዚህ እቃዎች የተበሉበት ሳህኖች ጽዳት ሙሉ ጽዳቱን እኔ ነው የሚሰራው። እና ትንሽ ከባድ ስለነበረ ስላልተመቸ በጣም ኩላልቴን ያመኘ ነበረ ብዙ ሰዓት ስለመንቁም እና ለዛ ነው ይወጣል። አይወስድንም ኢቃማ አልተሰራልንም ነበር። የመኖሪያ ፍቃድ ገና ስላልተሰራልን ሐኪም ቤት መሄድ አንችልም። ሴትዮዋ ስለምትያዝ በዛ ምክንያት ሐኪም ቤት አንሄድም ነበረ። ከዛ እነሱ ሰርግ ሲሄዱ እኛ ወተን ጠፋንና ውጭ ላይ ወጣን። ውጭ መውጥቼ ብዙ አልቆየውም። አራት ወር ሙሉ ስራ እየፈለግን ነበረ። ከዛ በጭንቀት ምክንያት በተደጋጋሚ ራሴን እየሳትኩ ሲያመኝ ወደ ሀገር ቤት ገባሁ። ማን አመጣሽ? ወደ እዛ ኢትዮጵያ ኤምባሲ አለ ጅዳ፣ እዛ ፕሮሰስ ጀምሬ ራሴ ነኝ ያመጣሁትኝን። እራስሽ እጅሽን ሰጠሽ? አዎ፣ ኤምባሲ ፕሮሰስ ጀምሬ ወደ ሀገር ቤት ገባሁ። ምን ነበር የሚያስጨንቅሽ? እስቲ ስራ የለም ሰው የሚያስብሽ እዚህ ያለ ሰው የሄድሽበትን ጊዜ ነው እንጂ ስንት ወር ስራ እንደሰራሽ ስንትወር እንት እንዳልሽ፣ አያውቅም ማለቴ አመታቶች ነው የሚቀጥ ሄ ከሌ ልጅ ይሄን አመት የሆነዋታል ግን ብር የላትም እንደዚህ የላትም ስለሚሉ ስራ ለመኖረ አንደኛ ነገር ያስጨንቅሻል። ከዛ ላይ ደግሞ ውጭ ስትኖሪ የቤት ክራ ያለ፣ ምግብ አለ፣ ብዙ ነገር ያስፈልግሻል። በተለይ ደግሞ ሴቶች ስንሆን ብዙ አይነት ነገሮች ያስፈልጉናልና እሱ እሱ ለማሟላት ግዴታ ገንዘብ ከሰው እጅ ስለምጠብቂ ስራ ስለሌለች እሱ ነገር በጣም ያስጨንቀኛል እና በዛ ምክንያት በተደጋጋሚ ሲያመኝ ወደ ሀገር ቤት ገባሁኝ ሲያምሽስ ትታከሚ ነበር ወይስ እንዴት ነው አዎ እታከም ነበር ምክንያቱም ውጭ ላይ ስለነበርኩ እኔ ራሴን ሀኪም ቤት መሄድ እችላለሁኝ ሆስፒታሎች የግል ሆስፒታሎች ስለሚሰሩ መታከም ትችላልች ገንዘቡ ከየት ይመጣል ስራ ካልሰራሽ ቤተሰብ ዛሉ የአክስቴ ልጆች ታላቅ እህቴ ኢማረት ነው የምትኖረው። እሷ ትልክልኛለች እንጂ ገንዘብ ከየትም አይመጣም ካልሰራሽ ማግኘታችም ሶ በዛ ምክንያት ገንዘብ ከቤተሰብ ነበር መቀበለው። እዛም ሆኜ ማለት ነው እንደው ከዚህ አብዛኞቹ ልጆች ሲሄዱ ከቤት ወይ በሬ ካለ እሱ ተሸጦ ወይ ደግሞ በብድር በምንድን ነው እንደዚህ ገንዘቡ የሚመጣው፣ ማለት ነው። አንቺ እንዴት ነው ብሩን ያገኘሽው? ስትጂ እኔ እህቴ ነች የሰጠችኝ፣ እንደነገርኩ ሽወት የአረብ ሀገር ና ምትኖረው እሷነች የሚያስፈልገኝ ነገር የምታሟላለኝ እሷነች ስለዚህ እሷነት ብር የሰጠች ለኔ፣ ቤት ምንም ነገር አላሸጥኩም አላልኩም፣ ለዛ ነው ምን ነበር አላማሽ እዛ ስትሄጂ? ሰርቼ እንደዚህ ለማድረግ ምናምን ብለን ነው እንግዲህ አንድ ነገር እንተሰደል ምን ነበር እቅድሽ? እቅድ የነበረው የቤት መጨረሻ ልጅ እኔ ቤት ሌላ ልጅ የለም። በቃ እናታችንን አርፋ እንድትኖር እኔ ከዚህ በኋላ ለሌላ ምለፋለት ሰው ስለሌለ አንድ ለእናቴ ነው፣ ሁለት ደግሞ የራሴን ህይወት አስተካክዬ ሀገሬ ላይ ጥሩ ስራ ጀምሬ ቤተሰብ መስርቼ መኖር ነበር ሀሳቤ። እዛ ሄጄ ደህና ገንዘብ ሰርቼ እዚህ የራሴን ድርጅት ነገር ከፍቼ ስራ መስራት ነበር አላማዬ። ግን እግዚአብሔር ስላልፈቀደ ወደ ሀገር ቤት ተመለስኩ። እንደው የዛና የዛ ሆነሽ ሲያምሽ ምናምን ምን ይሰማሻል? በጣም ይጨንቃል። አንደኛው ቤተሰብ ጎንሽ ሳይኖር ሀገር ቤት አይደለሽም፣ በእምነትሽ የምታደርግበት ሀገር አይደለም። በሱ በሱ ምክንያት በጣም ይከፋኝ ነበረ። እንዴት ተወጣሹ? ለነገሩ ያክስቴ ልጅ አለች ብለሻል። ከእነሱ ጋር ነበርኩ ያክስቴ ልጆች አሉ፣ ወንድሞቼ፣ እነሱ ሌላ የአጎቴ ልጅ አለ። ከነሱ ጋር ሆኜ እነሱ ሰፈራችን ይለያያል። እነሱ የሚያስፈልገኝ ነገር ካለ እነግራቸዋለሁ፣ እነሱ ያስተካክሉልኛል ነገሮቹ ማለት ነው። የመጨረሻ ወደዚህ ለመምጣት የወሰንሽበት አጋጣሚ ምን ነበረ? በቃ የሰው ሀገር አንዳንዴ እንዳልሽው አይደለም፣ እንደምታስቢው አይሆንም። አንዳንዴ አሁን ብዙሃኖቻችን ልጆች ስደትን የምንመርጠው አንድ ቸግሮን አይደለም፣ ሁለት ደግሞ ቤተሰብ አጥተው አይደለም በዚህም በኩል ደግሞ አሉ ቤተሰብ ለመርዳት ብለው ቤተሰብን ለማገዝ የቤተሰቦቻቸውን አንገት ቀና ለማድረግ የሚሄዱ ልጆች አሉ። ግን ደግሞ ብዙሀኖቻችን ሀምሳ ፐርሰንቱ የሚሆነው የሚሄደው በቃ የጎረቤት ልጅ ስትሄድ እንዴ ከሌ ልጅ ሄደችን ስ በሄድ ም ችግር አለ የሄደው ጋር ልሄድ በማለት ነው። ብዙሀኖቻችን ህይወታችን የተበላሸው ና አንዳንዴ ህይወትን አስተካከላለሁ ብለሽ የምታበላሽው መጥፎ ጎን አለ ና በሄዱ የተመረጠ ነው። አሁን ምን ላይ ነው ያለሽ? ውስ እስካሁንም ላይ ገና ከመጣው አንድ ወር ከአስራ አምስት ቀን ነው። ምን ታስቢያለሽ ለወደፊቱ? ወደፊት እግዚአብሔር ከፈቀደ ሀገሬ ላይ ሰርቼ ከቤተሰቦች ጎን ሆኜ ሀገሬ ላይ ሆኜ ብሰራ ደስ ይለኛል። ካልሆነ ደግሞ እግዚአብሔር ያውቃል። እንግዲህ ትምህርትሽን ስለመቀጠል ምናምን አሳባለሽ? የለኝም ለምን ማድረግ ስለማይመጣ። እርግጠኛ ነሽ? አይ እንደዚህማ አይባልም ሰት ሞክር። አይ ካቆምኩ ቆየሁኝ ሶስት አመት ሆነኝ። አስረኛ ክፍል ላይ ያቆምኩት ሶ የመቀጠል ሀሳብ የለኝም። ምንድን ነው ታዲያ ያቀድሽ ስራ መጀመር? ከየት ይመጣል ብሩ? እግዚአብሔር ያውቃል። ካልሆነ ይሄዳለሁ እግዚአብሔር ከፈቀደ ደግሞ እግዚአብሔር መንገዴን ካመቻችልኝ ሀገሬ ላይ ስራ መጀመር አስቤያለሁ። ቤተሰብ እንዴት ነው ምን ይልሻል? ሄደሽ በመምጣትሽ አቀባበላቸው ምንድን ነው? ቤተሰብ አቀባበላቸው ምንም አይልም፣ ያው ቤት ውስጥ ሌላ ልጅም ስለሌለ እኔ ብቻ ስለሆንክ ያለሁትኝን ታላቅ እህት ያለች እሷም የራሷ ቤት ትዳር አላት። ምንም አይልም። አሪፍ ነው አቀባበላቸው። ማህበረሰቡስ? ማህበረሰቡ ትንሽ የአካባቢያችን ማህበረሰብ አስቸጋሪ ነው። ማለት ስትመለሽ አንቺ ላይ ምን አይነት ችግር እንደደረሰ መጥፎ ነገር ይቅጠምሽ፣ ሰላም ሆነሽ ይሆን ጠግበሽ ይሆን ምን ሆነሽ እንደመጣሽ ማንም ሰው አያውቅም። ውስጥሽን ግን አንዳንዴ የሆነ እንዴት ልበልሽ ብዙ ጊዜ ሳይማሩ ሲቀሩ ሀሳባቸው ወደ መጥፎ ነገር ያደላል። ማለት አሁን ውይ እሷ እኮ ቀብጣ ነው መስራት ስለማትፈልግ ነው ወይም ካልሆነ አፍቅራ ነው ሊሉሽ ይችላሉ። ብዙ ነገር ይሉሻል። ስለዚህ የሰው ወሬ መስፋት አያስፈልግም። መሄድ የሚፈልጉ የሚዘጋጁ ልጆች አሉ እንዳንቺ ከትምህርት አቋርጠው ወይ ደግሞ ትምህርታቸውን ጨርሰው ማትሪክ አልመጣለንም ብለው የሚዘጋጁ ልጆች አሉ። ምናምን ምንድ ነው የምታያቸው? ከቻሉ መስሪያ ገንዘብ ካላቸው ቤተሰብ የሚያመቻችላቸው ነገር ካለ ወደ ስደት ዓለም ባይሄዱ የተመረጠ ነው። የስደት ሕይወት ከምንም በላይ አስከፊ ነው። በተለይ ደግሞ በእኛ እድሜ ላሉ ለለጋ ወጣቶች አሁኑ አሉ አስራ ሰባት አመት ሳይሆናቸው ወደ አረብ ሀገር የሚሄዱ ልጆች አሉ። ብዙ የሰፈራችን ልጆች ይሄዱም አሉ አስራ ሰባት ዓመት ሳይሞላቸው። ግን በጣም ከባድ ማለት የስደት ህይወት ነው። እዚህ በፎቶ እንዳየነው ወይም እነሱ አምሮባቸው በፊሊተር እንደምናያቸው አይደለም ህይወቱ በጣም ከባድ ነው። ቢችሉ ባይሄዱ ሀገራቸው ላይ ሰርተው ቢለወጡ ጥሩ ነው። መደፈር ምናምን አለ እዛ እስቲ በብዙ በትንሹ ሊኖር ይችላል። ምናልባት በየቤቱ ያሉ ሰዎች ይለያያሉ። ሱሰኛ ሊኖሩ ይችላሉ። ምን ሊኖሩ ይችላሉ። ሊኖር ይችላል። ቀደም ብለን የሰማናት ወጣት ጎረቤት የትምህርት ቤት ጓደኛ ባሳደረባት ተጽዕኖ ወደ ሳዑዲ አረቢያ ብትጓዝም ያሰበችው ቀርቶ ያላሰበችው ቢገጥማት ወደ ሀገሯ ተመልሳ በታለች። ይህ ታሪክ የኤልዳና ብቻ አይደለም፤ የብዙ ኢትዮጵያውያን ሴቶች የፍልሰት ገጠመኝ ነው። በስራ ብዛት፣ በስነ ልቦና ጉዳት፣ በአይምሮ ስብራት እየተጨነቁ ያሉ በርካታ እህቶቻችን በሰው ሀገር ላይ ሞልተዋል። ከሀገር መውጣት እንግዲህ ውጣ ውረዱ ብዙ ነው። አገኛለሁ፣ ይሳካልኛል፣ ራሴ ተለውጭ ቤተሰብ ዘመድ ለውጣለሁ ብላችሁ ከሀገር ከወገን ርቃችሁ ግን ያሰባችሁት ሳይሳካ የጠበቃችሁት ቀርቶ ያልጠበቃችሁት የገጠማችሁ ወገኖች፣ በህይወት በጭራሽ ተስፋ እንዳትቆርጡ። ነገ ሲመጣ ሌላ የተሻለ ነገርን ይዞ ይመጣልና፣ ነገ ከዛሬ ይሻላልና በርቱ እንላለን በመላው የፕሮግራማችን አዘጋጆችና ተባባሪዎቻችን ስም።

ምናልባት እናንተ በአሁኑ ሰዓት ከሀገር ለመውጣት እያሰባችሁ ሊሆን ይችላል። ወይም ደግሞ የሚያስፈልገውን ሁሉንም ነገር አሟልታችሁ ሀገራችሁን ቤተሰባችሁንና የተወለዳችሁበትን ያደጋችሁበትን ቀየ ጥላችሁ ለመውጣት ጣጣችሁን ጨርሳችሁ ቀን ቆርጣችሁ ወዳሰባችሁት ምድር ለመጓዝ ጥቂት ቀናት ብቻ ቀርቷችሁ ሊሆን ይችላል። አሊያም የሰውን ሀገር ኑሮ አይታችሁ እንዳሰባችሁት ባለመሆኑ ወይም ደግሞ ቤተ ዘመድ አይቼ እናት አባቴን ጠይቄ ወደ መጣሁበት እመለሳለሁ ብላችሁ በሀገራችሁ ልትሆኑ ትችላላችሁ። በአሁኑ ሰዓት እስኪ ሁላችሁም እየደወላችሁ አሊያም አጭር የጽሁፍ መልእክት እየላካችሁ አሁን ስላላችሁበት ሁኔታ አካፍሉን። የተንቀሳቃሽ ስልካችን ቁጥር 0944 08 89 98 ነው። መደወልን መጻፍን ትችላላችሁ። በዚህ ፕሮግራማችን ቀደም ብለን እንደነገርናችሁ የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ወገኖቻችን ከሀገር ሲወጡ ምንገጠማቸው በቃኝ የሰው ሀገር ብለው ወደ ሀገር ቤት ሲመጡስ ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት አባት እንዴት ተቀበላቸው የሚሉትን ልምዶች ወደ እናንተ እናደርሳለን። የጎረቤት ልጅ የትምህርት ቤት ጓደኛ ፍልሰትን ስላሰበ ለእኔ የሚሳካልኛል ማለት ዘበት መሆኑን ከዛሬዋ እንግዳችን ከኤልዳና ታሪክ በጥቂቱም ቢሆን ተረድተናል። ሁላችንም፣ እኔም፣ አንተም አንቺም ለተሻለ እንጀራ ፍለጋ ከሀገር ለመውጣት ያሰበችዋን እህቴን በቂ መረጃን በመስጠት መደበኛውን የፍልሰት አማራጭ እንድትከተል በቻልነው አቅም ልናገዛት ይገባል እንላለን። በዛሬው ወደ ሀገር ቤት የሬዲዮ ፕሮግራማችን ስም እንደ ሰማችሁት ከዚህ በፊት ሰምተናቸው የማናቃቸው በፍልሰት ጉዳይ ላይ ትኩረት የሚያደርጉ ድንቅ የሆኑ ተሞክሮዎችን አዘጋጅተናል። ዛሬ እንደሰማችሁት አይነት እና ሌሎች ለየት ያሉ ተሞክሮዎችም ወደ እናንተ ይደርሳሉ። ሁሌም በዚህ ሰዓት በየቤታችሁን እንመጣለን። እናንተ ውድ አድማጮቻችንም ሁሌም ወደ ሀገር ቤት ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱን፣ ደውሉ ጻፉም። በ0944898 ላይ ታገኛላችሁ በቀጣይ ሳምንት ስንገናኝ። እልክ ነበር። እናቴ ሞተች። እናቴ ከሞተች ተኩት ተኩት ብዙም ስለሌለው ብሩ ለራሴ የዚህ ኑሮዬን መሰረታለሁ ብዬ ከዛው ኑሮዬን መሰረኩ። እዛው ሱዳን አገባሽ አገባ ሰው ይጠብቁን የዛሬው ወደ አገር ቤት ፕሮግራማችን እየተጠናቀቀ ነው ሳምንት በአዲስ ቅንብር እንጠብቃችኋለን። ሳምንት እንገናኝ እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁን የስልክ መስመራችን 0944088998 ነው ደውሉ አሊያም አጭር የጽሁፍ መልእክት ላኩልን ሰላሙ ነው ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውሜን ጋር በመተባበር በየሳምንቱ ቅዳሜ ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት በአማራ ሚዲያ ኮርፖሬሽን የሚተላለፍ የሰላሳ ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የሕይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ስለሚገጥሟቸው የሕይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል ይወያያል፣ እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት